ገለጻው ከመሄዳችን በፊት ከአንተ ጋር እንተዋወቅ። እሺ፣ እኔም አብዱላሂ ሙሳ ይባላለሁ የሀረሪ ጌጣጌጥ ያው አስተማሪ ነኝ። በዚህ ላይ ብዙ አመት ነው የቆየሁበትም። ያው አሁን ወደ ሰባት አመት ነው አሁን አስተማሪነት ከያዝኩኝ አሁን ብዙ ናቸው የሀረሪ ጌጣጌጦች ብዙ ናቸው የሴቶች አልባሳት ማለት ነው። እና ያው እ ብዛታቸውም እራሱ በሶስት ይከፈላል። በሶስት አይነት ነው የምንሰራቸው። አንዱ በወርቅ ነው፣ አንዱ በብር፣ አንዱ በቀላሃ ማለት ነው። ቀላሃ ማለት መዳብ ማለት ነው። መዳብም ይሰራል። ይሄ ቀላሃ ማለት የእንትን ነው የጥይት

አሲድ አለው። የቀመም ነው ቅመም አለው፣ በእሱ ቅመም ይታጠባል። እንዳዲስ ነው ውብ ነው ሆ እየታጠበ እያማረ ነው የሚሄደው ማለት ነው። አርተፊሻል ከማድረግ እሱ ስንት ጊዜ ይሄኛው ይሻላል፣ ሺ ጊዜ ይሻላል ማለት ነው። ይሄ ደግሞ ሴቶቻችን መጀመሪ ቁርአን ሲጨርሱ ነው ሰላሳ ጁስ ሲጨርሱ አበቃራ ይባላል፣ ወይም 15 ሲጨርሱ ይለብሱታል እናትና አባቶች ስጦታ ይሰጣቸዋል። ያ ስጦታ እዚህ ውስጥ ነው የሚያስገቡት እንደ ቦርሳ ማለት ነው። እዚህ ላይ ይደረጋል። ሁሉም ለብሶ ከለበሱ በኋላ ይህንን ለብሱታል። ሉህ አለ። ያንን ሉህ ይዞ እየሄዱ የደረሱበትን ቦታ አስራ አምስት ነው ወይ ሰላሳ ጁዝ ነው የጨረሱት ይታወቃል ማለት ነው። እየሄዱ እያነበቡ ይሄዳሉ። እና ስጦታ ይሰጣቻልኋል በድብቅ ማለት ነው። እነሱም በዚህ ይደብቁና ያስቀምጣሉ። ይሄኛው አሁን ንጹህ ብር ነው። ሙሉ ሙሉ ብር ነው። ይኸኛው ብር ነው። በብር ነው የተሰራ ፈርጥም አለው። ያው ፈርጥም አለው እና ይሄም በብር ነው የተሰራው። እነዚህ ናቸው የዚህ ዘር ናቸው ማለት ነው። ይሄ ወቅሪ ይባላል። ወቅሪ ሲባል ያው የማር ቆፎ ማለት ነው። የማር ቆፎ በእጅ ነው የሚሰራው። ተማሪዎች ናቸው የሰሩት። እዚህ አስተማርኳቸው ተማሪዎች ነው የሰሩት። ይህን ነው የሰራሁት ማለት ነው። ይሄኛው ነው የሰሩት። ይህም ንጹህ ብር ነው። አሲድ ምናምን ሲነካው ትንሽ ይቆሽሻል። በዚህ አምሳያ የሰሩት ነው ማለት ነው፣ ኮፒ ነው ያደረጉት። እና ብዙ ተማሪዎች አሉን። ተማሪዎች ደግሞ በዚህ በጣም ጠንካራ ናቸው። አንዴ ከገቡበት በጣም ይመሰጡና ይሰራሉ። ጥበብ ነው፣ በጣም ጥበብ ነው። የሚያረካ ነው ደግሞ። ይህም ቅርጣስ ይባላል ቀርጣስ ይባላል። ቀርጣስ ሲባል የሆነ መድኃኒት አለ። ለጌጥም ይጠቀሙታል። ሹራ ሴቶኝ ይለብሱታል። እናታና አባታ ቤት ስትመጡ ያም ይለበሳል። ይህም ሲያሳ ይባላል። ሲያሳ ማለት ደቃቅ ነው። አንድ በአንድ ነው ተለቅመው የሚሰራ ማለት ነው። ይህም ብር ነው ማለት ነው። ሙሉ ለሙሉ ብር ነው። ይሄኛው ሙሉ ለሙሉ ብር ነው። ብር ሲሆን ለስራም ያመቻል። ለጥራትም፣ ለሁሉም ነገር ያመቻል። ውስጥ እንግዲህ ሳይ ይህ ኮሌጅ ነው፣ ስልጠና የሚሰጥበት፣ አንተ ትምህርት የሚሰጥበት እንዲሁም ደግሞ ጌጣጌጦቹን የምሰራበት ክፍል ይመስለኛል። እንደዛ ነው አለ። ማምረቻም ነው፣ ማምረቻም ነው፣ ያው ማሰልጠኛም ነው። ያው እንዴት እንደምሰራ ሆነ ብዬ አሳያቸዋለሁ ማለት ነው። ከአንድ ጀምሬ ማለት ነው። እናመሰግናለን ወደ ይሄው ወደ አሰራሩ መተናል። አንድ ብለን ያው ልንጀምር ነው። ስምንት ቁጥር አድርገን ያው እንዲህ ነው የምናደርገው። ሁለት ስምንት ቁጥር በእጅ ነው ተሰራ፣ እንዳለ ይሄ ቀበቶ ነው የተሰራው። እነዚህ ናቸው ከላይ ያለው ማለት ነው። ከዛ በኋላ ከስር ያለውን እነዚህ እናደርጋቸዋለን ማለት ነው።

የሚያሳየድነው ነው ማለት ነው። ሁለት ስምንት ቁጥሮች አንድ እንደሆኑ ማለት ነው። ብዙ ናቸው። አንድ ጊዜ ያው እስከ ከስምንት በላይም ከአስራ አምስት በላይም የሰለጠኑ ጊዜም አለው። በአንድ ጊዜ ያው ጠዋት አራት ከሰዓት አራት ሰው ነው የማሰለጥነው። በስድስት ወር ነው የማበቃቸው። በስድስት ወር ግማሽ ስራውን ይማራሉ። ከዛ በኋላ ሳይመረቁ ተመላልሶ ከተመላላሽ ትምህርት አለ። ከዛ በኋላ እያገዙኝ እያለ የቀረውን እዛው ጨርሳሉ። ከአንድ ወር በኋላ ይጨርሱታል። ስድስት ወር ከተመረቁ በኋላ ይመጣሉ። ከዛ በኋላ ሲመላለሱ የቀረውን ይጨርሱታል። በብዛት ለሰርግም ለሁሉም ነገር የሚጠቀሙት እነዚህ ስራዎች ናቸው። አሁን የሚፈለጋሉ እዚህ ውስጥ ያሉት ስራዎች ናቸው እና ያው አንድ በአንድ ነው እንዲህ እያከታጠለን እንሄዳለን ማለት ነው። ከዛ ይህንን ሆናል ማለት ነው። ልክ ያው እንደምታዩት ው እነዚህን ቀለበቶችን ሆነ ብለን ስራ ፈጠራ በራሳችን አምጥተን በጭቃ እና በምናምን አድርገን ካስት አድርገን እነዚህን እንድናመርት። የራሳችን ፈጠራ ነው ማለት ነው። እነዚህ ሁሉ ማለት ነው ፈርጦ ወንዶች ናቸው። እነዚህ ፈርጦች ራሱ አርቲፊሻል ነው። ከሌላ ጌጦ ጌጣጌጥ ነቃቅለን ሆነ የባህላችንን ቅርጽ ሳይለቅ ያደረግነው ነው ማለት ነው እና ያ በብዛት ስራ እንዳይኖር ስራ ጠፍቷል፣ ማንም ሰው እንዳይል ተክተን ሆነ ብለን ያደረግነው ነው ነው። መንግስት እራሱ አመቻቸልን፣ ሁሉም ነገር አዘጋጀልን። ግብአቱን እያለቀብን ይጨምርልናል እየገዛልን ነው ያው በዚህ መሀል እኛ ሆነ ብለን ለቱሪስትም ለሁሉም ነገር መስቦ ሆነን ያው እንዲሳብ አድርገን መስራት አለብን ይላለሁ። እየሰራንም ነው። የቀረው ያው ትንሽ ማሽኖች ናቸው። እነሱንም በቅርብ እየመጣ ነው። እሱንም ይጠብቀን። ሌላ ሰራተኛም የፈለገው ቦታ ብመጣም እኛ ለማሰልጠን ዝግጁ ነን። በጣም ጥሩ እንግዲህ፣ አንተም ጥሩ ነገር ነው ያሳየህን። በተለይ ደግሞ አሁን ያነሳው ሀሳብ ይህ የኢናይ አቢዳ የደጥበብ ሰልጠኛ ኮሌጅ ወጣቶች የራሳቸውን እጅ ወንደሚያቸውን ተጠቅሞ የራሳቸውን ገቢ ማግኘት እንዲችሉ የሚያስተዳድርም እንዲፈጥሩ የሚያገዛቸው እንደሆነ አንስተህልና የተለያዩ ስልጠናዎች ይሰጣሉ። በዋናነት ነው ዛሬ ትኩረታችን ጌጣጌጦችን፣ ጌጣጌጦች። መልካም እንግዲህ ቅኝታችን አሁንም እንቀጥል መሰለኝ። ያው ደግሞ ክፍል ሄደን የሃረሪ ባህላዊ የሴቶች ጌጣጌጥ እንዲህም ደግሞ የወንዶችም ጌጣጌጥ ደግሞ ሰያግ ጋር የሚሸጥበትን በብዛት የሚገኝበትን ስፍራ ደግሞ በተከታይነት ወደ እናንተ እናደርሳለን። አሁንም በድጋሚ ነው

የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እንግዲህ አሁን እንደምትመለከቱት የምንገኝበት ስፍራ ሙሉ የሀረሪ ባህላዊ አልባሳት ጌጣጌጥ እንዲሁም ደግሞ ጌሞት ወይም ደግሞ አለላ ሰፌድ እየተባለ የሚሸጥበት ሱቅ ነው ማለት ነው። እዚህ ሱቅ ውስጥ ምንም የሚታጣ ነገር የለም። እኛም ወደዚህ ጎራ ያል ነው ሙሉ የሀረሪ ባህላዊ የሴት ጌጣጌጦች እንዲሁም ደግሞ ወንዶች የሚለብሷቸውን ጌጣጌጦች ወይም ደግሞ ሰያቅ ጋር እየተባለ የሚጠራውን ጌጣጌጦች ለእናንተ ለውድ ተመልካቾቻችን በስፋት ለማድረስ ነው ወደዚህ የተገኘ ነው ነው ። አሁንም በድጋሚ ቆይታችሁ አብሮነታችሁ ከኛ ጋር ይሁን። ቅኝታችን ይቀጥላል፣ መስህባችን ይቀጥላል። ያው ጌጣጌጦች ማለት እነዚህ ናቸው። ብዙ ነው፣ በቃ ይሄ ብለን የምንገልጸው አይደለም። አሁን በብዛቱ ከብዛቱ የተነሳ ያው አንድ በአንድ እናየዋለን የቀረውን። ይሄም ሙሪያ ይባላል፣ እነዚህም ሙሪያ ይባላሉ። እናቶች የሚለብሱት ናቸው። ሙሪያ በብርም ይሰራል፣ በማዕደኒም ይሰራል፣ በቀለሀም ይሰራል፣ በብዙ ነገር ይሰራል። ይሄም ያው ቅድመ ያየነው ወቅሪ ይባላል። እነዚህ ወቅሮች ናቸው። የሕፃናትም አለ። የሕፃናት ደግሞ ትንሽ ናቸው። እነዚህ ናቸው የሕፃናት ማለት አቅማዳም የሆኑ ልጆች ማለት ነው ልጃገረዶች ማለት ነው። ህፃኖች ማለት ነው። አሁን ከ15 በታች ገና ልጅ ናቸው። ከ1012 ሲሆኑ 15 ጁስ ሲጨርሱ ይህንን ይለብሳሉ። ህፃኖቶች ማለት ነው። በቃራ ሲያደርጉ ይህንን ይለብሳሉ። ይተልቃሉ፣ 18 የሚሞላሉ ያኔ ያንን ይለብሳሉ ማለት ነው። ሙሹራ የምትለብሰው ነው። እናቶች የሚለብሱት ነው። አያቶች የሚለብሱት ነው። ብዙ ሰው ነው የሚጠቀመው። ሴት ሲባል ይህንን ይጠቀማል ማለት ነው። ለሰርግም ይህም ሙሪያ ቋሚ የሚለበስ ነው። አዋ ብር ነው። ያው ብርነቱ አንድም መድኃኒት ነው። ለመድኃኒትነት ይጠቀሙታል። አሁን እነዚህ ለወንድ ነው የሚሰራው። እነዚህ ያው እንትን ይባላሉ። መድኃኒት ናቸው ሁሉም ከምንድን እነዚያው በጣም የሚያማምሩ ሐቂቅ ይባላሉ ድንጋዮቹ ትክክለኛ ሐቂቆች ናቸው። አሁን ካየናቸው ትክክለኛ ሐቂቆች ናቸው። ሐቂቅ ማለት በአማርኛ ምን ይባላል? ማዕድን ማለት ነው። ማዕድን ድንጋዮች፣ የከበሩ ድንጋዮች ናቸው እነዚህ። ትንሽ በእጃችን አድርገናቸው አስተካክለን ነው የምናስገባቸው ለወንድ ልጅ ያው ለልብም ለሁሉም ነገር ቆንጆ ነው ያስተካክላል በጣም ነው የሚያምሩት በጣም ማለት ነው ተፈጥሮ ናቸው በብዛት አዎ ተፈጥሮ ድንጋዮች ናቸው የነዚህ ናቸው ብሮች ተፈጥሮ ድንጋዮች እነዚህም ብር ናቸው ተፈጥሮ ናቸው ሁሉም አሁን ከብሩ ድንጋዩ ነው ውድ ሲገዛም ድንጋዩ ነው። እስከ ምን ያህል ይሸጣል? አሁን አምስት ሺ ምን ገዛ ዋለ። ድንጋዩ ብቻ አንድ ፍሬው ሁለት ሺ ምን ገዛ ዋለ። ሀቂቃል የመን ይባላል። ከየመን ነው የሚመጣው። ኢትዮጵያ ውስጥ ያው የወሎ ኦፓል ብቻ ነው ያለው። እሱ ከወሎ ነው የምንገዛው። እነዚህ ናቸው ኦፓሎች ማለት ነው። እነዚህ እነዚህ ናቸው ኦፓሎች። በእጅ ነው የምሰራው። ስለዚህ ወንዶች ሀረሪዎች ናቸው ናቸው የምለብሱት የሀረሪ ወንዶች ናቸው በብዛት የምለብሱት። እኔን እየሰራሁት ብዙ ናቸው የሴቶችም። ይህ እነዚህ ናቸው የሴቶችን እያቸው እናቶች ወጣቶች የሚለብሱት ነው ማለት ነው። ያገቡ ወጣቶች ያላገቡ የሚለብሱት ናቸው እነዚህ ነው። ስለዚህ የሀረሪ ባህላዊ ጌጣጌጦች ከጌጥነት ባለፈ ለመድኃኒትነት ይጠቀሙታል። አሁን እንትን የምንለው አለ፣ አንድ ማዕድን አለ። ትንሽ መያዝ በሆዷ እንኳን ልጅ መያዝ እምቢ ካላት ያንን ከለበሰችው ይቀመጥላታል። ድንጋዩ ውጅ ኋላ ስታስገባም፣ ወይ ጌጥ ውስጥ አስገብታ እንደዚህ አድርጋ ብሩ በዚህ አይነት ብትለብሰው እሱ እንትን ይባላል፣ ሙርጃን ይባላል። እሱ ሙርጃን ይባላል፣ ይዝልሻል። ይሄ ነው ማለት ነው። በብዛት እየወረደ ያስቸግራቸዋል ሴቶች ያኔ ያው ትንሽ ልክፍት ነገር ሰይጣኖች አላሉ ስትናከሉ ያው እናንተ ንጹህ ሳትሆኑ በብዛት ያጠቋቸዋል። ለዛ ለዛ መድኃኒት ነው። አሁን አጣቂም እንጂ ይህም መድኃኒት ነው። ያቁት ይባላል። ይሄኛው ያ ነው ያቁት ይባላል። ይሄ ቆንጆ ነው። ይሄ ያቁት ማለት ራሱ ትርጉም አለው ራሱ መድኃኒት ነው። እታውቅ ያ በቃ መድኃኒት ነው። ያቁት ይባላል ደግሞ አስመርምሪ እና ያው እንዲህ ይባላል። ሁሉም ነገር ያለ ትርጉም አይደረግም ማለት ነው። መቼም አሁን ላይ በጣም መድኃኒት ነው። ብር ራሱ መድኃኒት ነው። ከመድኃኒትነትም የተነሳ ሌላ ፈርጦ ራሱ ሌላ መድኃኒት ነው። ለሰው ዓይንም ምናምናም ሁሉ ነገር ይከላከላል ማለት ነው። ሌላው ደግሞ የሀረሪ ጌጣጌጦች ከከበሩ ድንጋዮች እንደሚሰሩ አሁን ተመልክተናል። ከዛ ደግሞ ባለፈ ከዝሆን ጥርስም የሚሰሩ ጌጣጌጦች አሉ። እነዚህ ናቸው፣ አንዱም እነዚህ ናቸው። አሁን ይህም ለመድኃኒትነት ሲፈለግ እንዲህ አድርጎም ይሰራል እንዲህ አድርጎም ይሰራል። የዝሆን አይደለም፣ ይሄ አስሊ ይባላል። ይሄን ነው የዝሆን ማለት ነው። የዝሆን ጥርስ እንዲህ ነው የምንሰራው። አንድ አንድ አሁን ይሄ ንጹህ የዝሆን ጥርስ ነው ማለት በቃ ተቆራርጦ ተሸራርፎ ተበስቶ እንዲሰራል ማለት ነው። አዎ ሌሎች ደሞ ያላየናቸው እዚህ ጋር በጣም ብዙ ናቸው ያሉት። አሁን ጥሩ፣ እነዚህም ለወጣቶችም አሪፍ ነው። አንዳንዴ ዝም ብሎ ሌላ አይነት ለመምሰል ራሱ መልበስ በጣም ለየት ተለማ ለማድረግ ለመሆን በጣም አሪፍ አሪፍ ናቸው። ይሄ ቀርጣት ነው መድኃኒትም አሁን መድኃኒት ሲባል በብዛት ገጠር ላይ ያሉት ሴቶቻችን በጣም በሰይጣንና በምናምን ይጠቃሉ ማለት በወር አንዴ ንጹህነት ይጎላቸዋል ሁሌም በወር አንዴ ማለት አይጠፋቸውም ሴት ሲባል ስለዚህ ያን ጊዜ ያጠቃል ሰውዬ ማን ነው ሰይጣን ማለት ነው ለዛ በብዙ ነገር እነሱን ለጥበቃ ይደረግላቸዋል ማለት ነው። ከነሱ ጋር መለየት የለብንም። ይህን ያደርጋሉ። ውስጡ መድኃኒት ይጻፍበትና ይገባል እና ጽሑፉም ለሰው ልጅ መድኃኒት ነው። አሁን ልሙጥ ቀለበት በዚህ አይነት ነው የሚሰራው። የዝሆን ጥርሶችም በዚህ አይነት የሚሰራ አለ። ውስጡም በሰነው ማለት ነው። ከሴቶቹ እንዴት ነው ይሄንን ጌጣጌጦች የሚሰሩት? ወንዶች ብቻ ናቸው ወይስ ሴቶች አይሰሩም? በብዛት አንድ ሴት ብቻ ነው ከኛ ጋር መጀመሪያም የተማረችው፣ አረቢት አይደለችም። አንድ እዛ አፍሪካ ወርቅ ቤት አለች። ደግሞ እሷ ብቻ ነች ደፍራ ከኛ ጋር መስራት የጀመረችው። እሷ በእነዚህ አይነቶች ናቸው ከኛ ጋር የጀመረችው። ግን አሁን ሚስቴንም ልጆችንም አንድ ላይ እንዲሰሩ አረብኳቸው። አጠቃላይ ይሰራሉ። ስድስት ነን፣ ስድስታችንም እንሰራለን። በየፊ ስራ ተከፋፍለም ማለት ነው። አንዱ ቮሊሽ ያርጋል፣ አንዱ ያጥባል፣ አንዱ ጌጥ ያወጣል፣ አንዱ ይጨርሰዋል። ሁሉንም ነገር እንዲሁም ው የምናደርገው ማለት ነው። ፕላስቲክ ነው። ፕላስቲክ ሰራተኛም ያው ጌጥ ይሄንን ሰያቅነት ሲማር በብዙ አይነት ጥበቡን ያስቀምጣል። በፕላስቲክ ሲያገኝ በፕላስቲክ ያስቀምጠዋል። አያርፍም፣ ብቻ በቃ ይህንን ስራ የነካ ማለት ነው። እነዚህም የሀረሪ ናቸው እንዳለ። እነዚህ ቀርጣስ ይባላሉ፣ ቀርጣሶች ናቸው። ከወቅሪ ቀጥሎ ቅርጣስ ይሄ ሙሪያ ይባላል። መቼም እና ም እንዴት ነው የሚለበስ? አው ድሮ ሀብታም ሀብታም የባለስልጣን ምስቶች ይለብሱት ነበር። አሁን ትንሽ ዘመናዊ የሆነ ሁሉም ነገር እየተቀየረ መጣ። አነሰነስ ያለ ትንሾች ናቸው አሁን የምለበሱት። ማለት ምን አይነት ልበለሽ? እችን ታህል ሆኖ ሙሪያ አለ። እችን ታህል ሆኖ የምሰራ አለ አሁን አጫጭር ሆኖ የሚሰራ አለ። በወርቅ ነው የሚሰራ በብር ነው የሚሰራ ሁለቱን ይለብሳሉ። ነገር የው ዘመነና ተሻሽለዋልና እና የድሮን ይሄ ነበር። የዘመናዊው ያው ያየነው ነው። እና እያሻሻል ነው እንሄዳለን ማለት ነው። እኛ እንግዲህ እስካሁን ያየናቸው የአንገትና ግንባር ላይ የሚደረጉ ናቸው። የእጆች ውስጥ አምባሮቹ አምባሮቹ ያው እነዚህ ናቸው። የድሮ ማለት ነው። አሁን የአሁኖቹ ያው የዘመነ ነው። ያው መቼም በዚህ የምንሰራው በብዛት ስላላወጣ ነው። ቀጣይ ፕሮግራም ካለን በደንብ ሰፊ አድርገን ሁሉንም ነገር አመቻችተን እናመጣዋለን። አንባር አለ፣ የእጅ ቀለበቶች አሉ፣ ሌላ ጌጣጌጦች ማለት ነው። የዘመኑ ማለት ነው። የዘመኑ ማለት ነው እና ከፍ የሚሉት አለ እስከዚህ የምንለበስ ሸዋሊያ አለ እነዚህ እነዚህን በቀጣዩ በሰፊው አስቀምጠን እንጠብቃቸዋለን ማለት ነው። እናመሰግናለን። እንግዲህ እስከ መጨረሻ ማለት የምፈልገው ነገር እኔ አሁን ዛሬ መጥቼ ባየሁት ነገር በጣም ተገርሚ ያለውኝ። ምክንያቱም እኔ አሁን ጌጣጌጥ ምሳሌ ዝም ብዬ ለጌጥነት ነው እንጂ ለመድኃኒትነት ምናምን እንደሚያገለግሉ አላውቅም። ግን ቀደምት አባቶቻችን ደግሞ ከማጌጥ ባለፈ ደግሞ ለመድኃኒትነት እራሳቸውን ለመጠበቅ ይጠቀሙበታለን ነው። ይህንን ነገር ደግሞ በማስቀጠሉ ረገድ እስቲ ምን መደረግ አለበት ብለህ ትላለህ። ምክንያቱም የአሁኑ ትውልድ ሁላችንም ማለት በሚባል ደረጃ ወደ ዘመናዊ ነገር የራሳችንን ከመጠቀም ይልቅ ከውጭ የሚመጡ ነገሮችን መጠቀም ይቀናናል እና ከዚህ አንጻር እስቲ ምን መሆን አለበት ብለህ ትላለህ? አንተ እንደ ባለሙያ። ወደ ራሳችን ብናይ ብዙ ነገር ነው የምናገኘው። ወደ እናቶቻችን ወደ አባቶቻችን ካየን ለወደፊቱ የምጠቅመንን ነገር ነው የምናገኘው፣ በዘመናዊነት ሆኖም ወደፊት የምጠቅመን ነገር ነው የምናገኘው ማለት ነው። አሁን መድኃኒት አለን። ስንቱ ለበሽታም ሐኪም ቤት እየተኛ ነው። ስንቱ ልጅ አቶ እያለቀሰ ነው። ግን እናትና አባቶቻችን ከአንድ በላይ አስር ነው እኮ የሚወልዱት። በጀርባ ይዛ በሆዳ ትይዛለች፣ በእጇ ትይዛለች። አምራች ነበሩ ማለት ነው። የአምርት የት ሄደ አሁን ምንድን ነው ምንድን ነው የመታን ምች ምንድን ነው ልገባን አልቻለም ማለት ነው ወደዛ ስንመለስ አሁን በኔ እድሜ አሁን አራት ልጅ አለኝ አምስት ልጅ አለ ማለት አንዳንዱ ይገርመዋል ከመቼ ይሄን ያህል አደረስክ ቆይቻለሁ እና ራስሽን ከጠበቅሽና በባህላዊ በፈረንጂ አመራረት እነሱ ሳትጠቀሚ በራሳችን መድኃኒት አሁን ፈርጦች አሉ እኛን የሚያስቸግረን እኛን ቤተሰብ የሚበጠብጠውን ነገር የሚከላከልልን ነገሮች አሉ። ያንን ብንጠቀም ሰላም ይወርዳል ቤታችን፣ እርስ በርስ እንስማማለን። የሚያፋቅር የሚያዋድድ ብዙ ነገር አለን ለራሳችን ማለት ነው። ያንን ብንጠቀም ወደ ራሳችን ወደ እናትና አባቶቻችን አንድም ቀን ሳይጋጩ ነው ያደግ ነው፣ ነገር ሳይበጣበጡ ነው ያደግ ነው። ይህንን ስናይ ምን ነበራቸው የራሳቸው መድኃኒትነት ነበራቸው ማለት ነው። አሁን ያላወቅ ነው እኔ የተረዳሁት ማለት ነው። አሁን ዘመናዊ የመጣ አሁን እኛ የምናየው በጣም ራሳችንን ረስተን እየተበጣበጠን ነው ልጅ ያጣ ነው በግማሹ በበሽታ እየተሰቃየ ነው። እና ወደ ራሳችንና ወደ አባቶቻችን ብንመለከት ትልቅ መድኃኒት እናገኛለን ይላለሁ። እንጠብቃ ሁሉም እንደዛ ይጠባበቅ ነበረ። እና ያው እናመሰግናለን፣ መሰግናለን በመጣችሁ እኛም ችግር የለውም፣ አመሰግናለ። ወጣቶቻችን ባህላችንን ሁሉንም ሁለመናችንን ይዘን ጠንክረን ሀገራችን እናሳድግላለሁ፣ እናበለጽግ፣ እናመሰግናለን። እሺ በል፣ እሺ ክብራትና ክብራን ተመልካቾቻችን፣ እንግዲህ ቀደም ሲል እንደተከታተላችሁት በዛሬው የመስህብ መሰናዷችን ስለ ሀረሪ ባህላዊ ጌጣጌጦች፣ ሴቶች ጌጣጌጦች እንዲሁም ደግሞ ወንዶችም የሚያደርጓቸውን ጌጣጌጦች ነበረ በዚህ መልኩ አዘጋጅተው ወደ እናንተ ያደረስንላችሁ። ከፕሮግራማችን ብዙ ቁም ነገሮች እንደጨበጣችሁበት ተስፋ እናደርጋለን። በተለይም ደግሞ ያሉንን ጌጣጌጦች ያሉንን ደግሞ ባህላዊ ቅርሶች ሀብቶቻችንን በምን አይነት መልኩ ራሳችን መጠበቅ አለብን እንዲሁም ደግሞ መጠቀምስ አለብን የሚለውን ማለት ነው። ምክንያቱም እኔ ከዛሬው ፕሮግራም የተማርኩትኝ ጌጣጌጦችን እንግዲህ የድሮ እናትና አባቶቻችን ከማጌጥ ባለፈ ለመድኃኒትነት ይጠቀሙባቸው እንደነበር ነው እና ሁላችንም ልንነቃ ይገባል እላለሁ ያለውን ባለን ነገር የራሳችንን በመጠቀም እንግዲህ ባህላችንንም እያስተዋወቅን ጤናችንም እንዲሁም ደግሞ እያጌጥንም ጭምር መቀጠል እንችላለን ማለት ነው። እንግዲህ በዛሬው መሰናዷችን የነበረን ቆይታ ይሄንን ይመስላል። እናንተም በቴሌቪዥን መስኮታችሁ ቁጭ ብላችሁ ስለ ሀረሪ ባህላዊ ጌጣጌጦች ወይም ደግሞ ሰያቅ ጋር በሰፊው እንደተማራችሁበት እንደቃኛችሁበት ተስፋ እናደርጋለን ማለት ነው። እንግዲህ የሀረሪ ባህላዊ ጌጣጌጦች ይህ ነው የሚባሉ በጣም ብዙ ናቸው፣ ሰፊ ናቸው የተለያዩ ኢቨንቶች፣ ፕሮግራሞች የሚለበሱ ናቸው ማለት ነው። እኛም በዛሬው መሰናዷችን ካሉት ከብዙ በጥቂቱ በዚህ መልኩ ወደ እናንተ አደረስን። ፕሮግራሙን አሰናድቶ ወደ እናንተ በማድረሱ ረገድ እኔ ሜሮን ጋሻው አብሬያችሁ ቆይታ አደረግኩኝ። ሳምንት በተለየ ርዕሰ ጉዳይ በሌላ የመስህብ መሰናዷችን እስከምንገናኝ የሳምንት ሰው ይበን እያልኩኝ እኔ ከወዲሁ ተሰናበትኩ። ነገር ግን እናንተ አሁንም ቆይታችሁ አብሮነታችሁ ከቀሪ የሀረሪ ቲቪ ፕሮግራም ጋር ይሁን። መልካም ጊዜ፣ ሰናይ ጊዜ ይሆንላችሁ።